ሰላም ለእናንተ ይሁን የተከብራችሁና የተወደዳችሁ ውድ ተከታታዮቻችን እንደምናላችሁ የተለያዩ ጉዳዮችን ይዘን እያስደመጥናችሁ እያስመለከት ናችሁ እንገኛለን ዛሬ በተለይ የኮሪደሩን ሳር ስለ ጋጡትና ስለተፈረደባቸው ስለማያስቡ አህዮች ሰምቻለሁኝ እና ከሱ ጋር በተያያዘ መቼም ዜናው ፈገግ ያሰኛልና ይህን ይህንን ጉዳይ ከመናገሬ በፊት በተለይ ጥቅምት 23 ቀን 1982 ዓ ም እስከ 1983 ዓ ም ድረስ የታተመው የፖሊስና እርምጃው ጋዜጣ ያገኘሁትን እነግራችኋለሁ። ነገሩ እንግዲህ እንዲህ ነው ማለት ነው። በነገራችሁ ላይ ወደኋላ ደግሞ ከሱ መረጃ በኋላ ሳር ተሳስተው ግጠው ስለተፈረደባቸው አህዮች እነግራችኋለሁ። የዛሬ ጥቅምት 23 ቀን 1982 አካባቢ ላይ የወጣ አንድ ጋዜጣ ምን ይላል? አይነ ዓለምና አበበ ሙላቱ የተባሉት ሰዎች የሞታ አህያ ሬሳ እየጎተቱ እንደ ጅብ በመጮህ የሕዝብን ጸጥታ ነስተዋል በመባል በመካከላቸው ከአንደኛ ፖሊስ ጣቢያ የተገኘው ዜና አስረዳ ይላል። እንግዲህ ጉዳዩ ተከሳሾቹ የአህያውን ሬሳ እየጎተቱ እንደ ጅብ በመጮኋቸው በጸጥታ አስከባሪ ፖሊሶች የተያዙት ጥቅምት 10 ቀን 82 ዓ ም አጥቢያ ከሌሊቱ 8 ሰዓት በሆነ ጊዜ እንደነበረ በምርመራ መዝገቡ ላይ የሰፈረው ሐተታ ይገልጻል። እና አይን አለም የሞተችውን አህያ ከየት አምጥተው ከተሽከርካሪ መንገድ ላይ እንደጎተቱ ሲያስረዱ ከፈረንሳይ ለጋሲዮን አካባቢ ከድልድዩ አጠገብ ጅብ ሊበላት ማግኘታቸውን በእምነት ቃላቸው አረጋግጧል፣ ነው እንግዲህ የተባለው። በዛ ሰዓት በድልድዩ አካባቢ ለምን እንደሄዱ ሲገልጹ ከአንዱ ጠጅ ቤት ውስጥ ስንጠጣ ከመሸም በኋላ ወደ ሌላ ስፍራ ለመሄድ በመንገድ ላይ ሳለን ሁለት ጅቦች አህያዋን ሲበሏት በማየታችን ወደ እነሱ ዘንድ ሄድን። ጅቦቹ ግን ወዲያው ሸሽተው ስለጠፉብን አህያውን ጎትተን ከመንገድ ላይ ያወጣናት እንደሆነ ሊመጡ ይችላሉ በሚል ሀሳብ በመመራት አህያዋን ሬሳ ወደ መንገድ ወሰድ ነው። ይህም ጅቦቹን ለማየት ያህል ነበር እንጂ ሌላ ምክንያት ኖሮን አይደለም በሚል ሀሳባቸውን በመግለጽ አረጋግጠዋል ነው የተባለው። ይሁን እንጂ ከመጠጥ ቤት ውስጥ እስከ ስምንት ሰዓት ድረስ ከቆዩ በኋላ ለሊቱ ሊነጋ የቀረው አራት ሰዓት ብቻ መሆኑ ሲታመን ጨለማ ወዳለበት ስፍራ ምን ወሰዳቸው? ደግሞ ሳህያዋን ጎትተው ወደ ተሽከርካሪ መንገድስ በማውጣት ጅቦቹን ለማየት ለምን ፈለጉ? ለእነዚህ ጥያቄዎች የተከሳሾቹ መልስ በመጠጥ ኃይል ምክንያት መሆኑን የሚያስረዳ ነው። የተከሰሱት እንደ ጅብ የጮህ የሕዝብን ጸጥታ ለመንሳት ባደረጉት ተግባር እንጂ የሞተውን አህያ ሆነ ብለው እንዳላነሱት ነው የተናገሩት። አይናለምና አበበ ሙላቱ የተባሉት ሰዎች የሞታ አህያ ሬሳ እየጎተቱ እንደ ጅብ በመጮህ የህዝብን ጸጥታ ነስተዋል በሚል ነው እንግዲህ የተፈረደባቸው ማለት ነው። አህያና አህያ ያነሰዋል አይደለ? እንግዲህ የሚባለው ከዚህ ጋር በተያዘ እንግዲህ በዛሬው ዕለት የተሰማው ንግግር የኮሪደር ሳር በልተው የተያዙት አህዮች ጉዳይ ነው። እነዚህ ሁለት አህዮች ከአጥሮ ወጥተው ብዙ ውዝግብ በሚያስነሳ ተግባር ላይ ተሰማርተው መገኘታቸውን የተጠቆመው የክሱ ዝርዝር እንደዚህ ይነበባል። ተከሳሾቹ ሁለት አህዮች ናቸው። የወንጀል ድርጊታቸው ደግሞ የኮሪደር ሳር መብላት ነው። የእስር ጊዜው ደግሞ ከተያዙ በኋላ ለ ሰላሳ ሰዓታት ያህል ታስረው እንደቆዩ ነው የተሰማው። አንድ ቀን ከግማሽ ማለት ነው። የአካባቢው ነዋሪዎችና ምስክሮች የአህዮቹ ታስሮ መቆየት ከመጠን በላይ እንደሆነ ቢገልጹም፣ አህዮቹ ግን በዝምታቸውና በንጹህ አይናቸው የሚገባቸውን ፍርድ እየጠበቁ እንዳለ የአይንማኞች ናቸው እንግዲህ የጠቆሙት አንድ የአካባቢው ነዋሪ እንስሳ ኮ ናቸው ተራ ቡና በሉ እንጂ ሆን ብለው ህግ አልጣሱም ብለዋል ያው ለአህያ ያወጣ ነው ህግ ይግባ አይግባ አናውቅም ሌላኛው ምንም ቢሆን የሰላሳ ሰዓት እስር ከልክ ያለፈ ነው ሳሩንም ቢሆን ከማን ዘንድ ነው የሰረቁት ሲሉ ጥያቄ አንስተዋል ታዲያ ለኮሪደር ሳር ስርቆት ተገቢው ቅጣት ምንድን ነው የአህዮቹ ጉዳይ ምን መደምደሚያ ያገኛል የነዚህ ታታሪ እንስሳት ጉዳይስ ምንድን ነው መጨረሻው የሚለው ለማንኛውም ግን ያው ብዙ እየተወራበት ያለ ጉዳይ ነው። መጨረሻ ላይ ያለውን ጉዳይ ከሚወጡ መረጃዎች ተከታትለን የምናስደምጣቸው ይሆናል። ግን ትንሽ ፈገግ ስላሰኘን ነው ያህኛው ሰውን የተከሰሰው ግን ሆኖም የአህያ ሬሳይዞ ሲሄዱ ነው የተከሰሱት። ይሄኛው ደግሞ በአንጻሩ አህዮች ራሳቸው ናቸው የተከሰሱት። ክሱ ይግባቸው አይግባቸው አናውቅም፣ ግን ትንሽ ፈገግ የሚያሰኝ ነገር ነው። ለማንኛውም ግን ፔጃችንን ላይክ፣ ሰብስክራይብ፣ ሼር ካደረጋችሁ እንደዚህ የሚያስገርሙ ነገሮችን የምእናስደምጣችኋለን፣ እናስመለክታችኋለን። መልካም ጊዜ የሆንላችሁ ቤተሰቦች